የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች። ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ የላይኛውን አስቡ፣ በምድር ያለውንም አይደለም። እናንተ ፈጽማችሁ ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ የተሰወረች ናትና ሕይወታችሁ ክርስቶስ በሚገለጥበት ጊዜ ያን ጊዜ ከእርሱ ጋር በፍጹም ክብር ትገለጣላችሁ። ምድራዊ ሰውነታችሁንም ከዝሙትና ከርኩሰት ከጥፋትና ከክፉ ምኞት፣ ጣዖት ማምለክ ከሆነው ከቅሚያም ግደሉት። በእነርሱም ምክንያት በማይታዘዙ ልጆች ላይ የእግዚአብሔር መቅሰፍት ይመጣል። እናንተም ቀድሞ በዚህ ሥራ በነበራችሁ ጊዜ የሄዳችሁበት ነው። አሁንም ቁጣንና ብስጭትን ክፋትንና ስድብን የሚያሳፍረውንም ነገር ተዉ። ከንቱ ነገርም ከአፋችሁ አይውጣ። አሮጌውን ሰው ከስራው ጋር ተዉት እንጂ ወንድሞቻችሁን አትዋሹ። ፈጣሪውን ለመምሰል በእውቀት የሚታደሰውን አዲሱን ሰው ልበሱት። በእርሱ ዘንድ አይሁዳዊ፣ ግሪካዊም፣ የተገዘረ ያልተገዘረም፣ አረመኔም፣ ባላገርም፣ ቤተሰብና አሳዳሪ ማለት የለም። ነገር ግን ክርስቶስ ለሁሉ በሁሉም ዘንድ ነው። መጀመሪያው የዘብዴዎስ ልጅ የሐዋርያው የቅዱስ ዮሐንስ መልእክት። ወንድሞቻችን ሆይ፣ ምንም ዓለም ቢጠላችሁ አታድንቁ። እኛ ግን ከሞት ወደ ሕይወት እንደተሻገርን እናውቃለን ባልንጀራችንን እንወዳለንና። ባልንጀራውን የማይወድ ግን በጨለማ ይኖራል። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይ የሆነም ሁሉ የዘላለም ሕይወት በእርሱ እንደማይኖር ታውቃላችሁ። በዚህም ፍቅር እናወቅ ነው፤ እርሱ ራሱን ስለ እኛ አሳልፎ ሰጥቷልና እኛም ስለ ባልንጀሮቻችን ራሳችንን አሳልፈን ልንሰጥ ይገባናል። የዚህ ዓለም ንብረት ያለው ወንድሙን ተቸግሮ አይቶ ምጽዋት የሚከለክለው የእግዚአብሔር ፍቅር እንዴት በእርሱ ላይ ይኖራል? ልጆቼ ሆይ በምግባርና በእውነት እንጂ በቃልና በአንደበት አንፋቀር። የሐዋርያት ሥራ ጴጥሮስን ስለ ተቃወሙት ባልንጀሮች ሐዋርያትና በይሁዳ የነበሩ ወንድሞችም አሕዛብ የእግዚአብሔርን ቃል እንደ ተቀበሉ ሰሙ። ጴጥሮስም ወደ ኢየሩሳሌም በወጣ ጊዜ ከአይሁድ ወገን የሆኑት ወንድሞች ተቃወሙት። ወዳልተገረዙት ሰዎች ቤት ገብተህ አብረሃቸው በልተሃል አሉት። የሉቃስ ወንጌል ስለ ጸሎት። ከዚህም በኋላ በአንዲት ቦታ ጸለየ። ጸሎቱን በጨረሰ ጊዜም ከደቀ መዛሙርቱ አንዱ ጌታ ሆይ፣ ዮሐንስ ለደቀ መዛሙርቱ እንዳስተማራቸው ጸሎት አስተምረን አለው። እሱም እንዲህ አላቸው፦ በምትጸልዩበት ጊዜ እንዲህ በሉ፦ በሰማያት የምትኖር አባታችን ሆይ፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት ምግባችንን በየዕለቱ ስጠን። እኛም የበደለንን ሁሉ ይቅር እንድንል በደላችንን ይቅር በለን አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ።